ሰበር ዜና ዳኒሻ ከአብርሽ ጋር ተመካክሮ እንግዲህ ለፀጌሻ ቀለበት ሊያደርግላት እየተዘጋጀ ነው አሉ። ጋይስ፣ አሉ ነው እኔ አላውቅም። አሉ ነው። እኔ ግን ቀለበት ቢያደርግላት እውነት ለመናገር ደስታዬን አልችለውም። እኔ እውነቴን ነው የምላችሁና እኔ እነሱ ዳኒና ጸጌ ቢገቡ ደስ ይለኛል። ሌላ በመቀጠል ደግሞ ሰሞኑ እንግዲህ ብዙዎቻችን ጥያቄ የሆነብን ነገር አለ። እሱም ደግሞ ላስገባላችሁ። ይህ ቻናል እንደምታዩት ሰሞኑ አብርሽ ግሬስ የሚል ዩቱብ ቻናል ነበረ። በመቀጠል ደግሞ የአብርሽ ፕሮፋይል ተጠቅሞ ነበረ። እኛ ጀግኖቹ ደግሞ እንግዲህ አሸንፈላል። በነገራችን ላይ እኔ ነኝ ጀግናዋ። ትቀልዳላችሁ። እንዲ ው በስንት መከራ ማታ አስቀይሬ አደርኩኝ ማለት ነው። ብዙም አልተቀየረም በነገራችን ላይ፣ አንዳንድ ቦታ ተቀይረዋል። አንድ ስት ገብታችሁ ስታይ ደግሞ አልተቀየረም። ያው አስቀይረናል። የሞነ ይህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ትላንትና እንግዲህ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ካፌም አጠፋ ነገር ረስቻት ነበር እና ትላንትና ዳኒና ዳኒ ያው ከቤት ወጣለሁ ብሎ እኩለ ሌሊት ነው መሰለኝ፣ ሲጀመር ለሊትም ይመስላል። ሩታዬ ደግሞ ምግብ ስትሰራ ነው የዋለች ዋለ ከረላት የኔ ውድ የኔ ጀግና የኔ ባለሙያ ያው ምግብ ስትሰራ ነበረ። ብዙ አይነት ምግብ ሰርታለች፣ ደክሟታል። ትተኛበት እያለ ነበረ ማለት ነው። እና ዳኒ ከቤቱ እንግዲህ እወጣለሁ ብሎ ሻንጣዋን ስጥ። እኔ ጸጋ ያሳዘነችኝ እውነት ለመናገር ዳኒ ማለት ነው። ለምንድን ነው ግን እማታከብራት? ለምንድን ነው እማትወዳት? ማለት ትወድዳላችሁ፣ ታስታውቃላችሁ። ግን ለምንድን ነው ማያገባት? ለምንድን ነው ማይጋቡት? እንዴ ሰው በግድ አግባ አይባልም፣ ግን ማለት ነው የሚዋደዱ ይመስለኛል እኔ እንደ ሀሳቤ ማለት ነው ሁኔታቸው ምናምን ሲታይ የሚፋቀሩ ሰዎች ይመስለኛል። ስለዚህ አሁን ያው ዳኔ ወጥቶ ብዙ ቦታ ያኔ ርቀት ሄዶ ሳይሆነ ዝግጅት አድርጎ ቀለበት ሊያደርግላት ነው። አብርሽም ያው ያ ቃል ያ ታስታውቃለህ። አብርሽ ይቅርታ አድርግልኝና ያው መጀመሪያም አካባቢ እኔ ነቅቼ ይባለው ዝም ብሎ ቆሙ ሲያይ ነቅች ያለው። በመቀጠል ደግሞ በኋላም ነግሮታል። አብርሽ ደግሞ ለመጥፎ ነገር እንግዲህ ሂድ ብሎ አይተው ታውቃላችሁ? ደግሞ የአብርሽ ነገር ማለት ነው እንኳን ከጎኑ ያለ ሰው ከጎኑ የሌለው ሰው ራሱ እውነት ለመናገር በርቀት ያለው ሰው ራሱ ሂድ አይለውም፣ ዘም ብሎ በነጻ ማለት ነው። ስለዚህ አብርሽ ያውቃል ጥሩ ነገር ቢሆን ነው ሂድ ያለው። ስለዚህ ለፀጎሻ ቀለበት ነው ማለት ነው። ይሄንን ነው ብዬ ማም ነው። እና እናንተ ምን እንደምታስቡ ባላውቅም ነገር ግን ፀጌ በጣም ነው የምታሳዝነው። ይሆናል አይደል ከልቧ ሰዋ ሰው ናት። እናንተ እንደዚህ የሚያስብላችሁ ሰው አለ? ግን በአሁን ሰዓት ማለት ነው፣ እርስ በራሱ የሆነ የሚተሳሰብ ሰው አለ የለም። በአሁን ሰዓት ጓደኛዋ በበሽታ በመርዝ የምትገልበት ጊዜ ላይ ደርሰናል ማለት ነው። እና የሆነች ሴት ራሱ አምስት ቀን ቀርቷል ልትወልድ፣ አሉ ገደለቻት እያሉ ነበረ ቲክቶክ ላይ ማለት ነው። ለዛውም እዚህ ሪያድ ውስጥ ብቻ። በጣም ከባድ ነው። አላ ይሆናል ላ ሂስተር። የምር ግን ኢጃዛ እንዳትወጡ። ኢጃዛ የምትወጡ ልጆች ምነት ነው የምላችሁ፣ ኢጃዛ እንዳትወጡ። ከሰው የተቀያየማችሁት ሰው ካለ እንዳትገናኙ። እንዲህ በወጣንበት ያስቀሩናል በዚያ አይነቱ ስለዚህ፣ እኔ ፍንክች እኔ ብዙ ሰው ይፈልገኛል ነገር ግን አልወጣም ፍንክች። ይኸው ጃዛ ማውጣት ካቆንኩኝ ሶስት ዓመቴ። የቤት ኪራይ ራሱ አልከፍልላቸውም። ማርፌ አረብ ቤት ቁጭ እኔ እንደኔ ቁጭ በሉ እና ምን እላችሁ ነበረ ያው ፀጉሻ ከልቧ ሰው ናት ለማለት ነው ያናከል። ትጨናነቅለታለች ታስብለታለች። ግን ዳኒ ዳኒ በነገራችን ላይ እየተጨማለቀባት ያለው ያው ስለምትወደው ወይም ደግሞ ስለሚወዳት ይሁን ብቻ አላቅም እንደ ህፃን ነው የሚሆንባት እና እሷ ግን በጣም እንትን ትለዋለች እና ሳዘነች አንቺ የእኔ እናት እና ለማንኛውም ቀለበት አድርጎልሽ ዝግጅት አድርጎ ቀለበት ሊያደርግልሽ ጠርቶሽ ሰርፕራይዝ እንደሚያደርግሽ ተስፋ አደርጋለሁ። በመቀጠል ደግሞ ውድ ቤተሰቦች፣ ሰሞኑ እንግዲህ በአብርሽ ስም የተከፈተ ቻናል ነበረ፣ ፕሮፋይልም ተደርጎ ነበረ። በነገራችን ላይ ያቺ ቻናል ብታምኑም ባታምኑም ትልቅ ቻናል ነበረ። የምሬደ ብላቸው እንደዚ ያዋርደን፣ እንደዚህ የሰው ልጅ ለፍቶ ለፍቶ ለፍቶ ለፍቶ የሆነ ጊዜ ላይ ወርዶ ፍጥፍጥ የሚልበት ጊዜ አለና ያ ቻናል በጣም ትልቅ ቻናል ነበረ። በመቀጠል ብዙ ቪዲዮዎች አጥፍተዋል። ገብታችሁ ማየት ትችላላችሁ። ሀያ ስምንት ቪዲዮ ነበረው ቻናሉ ማለት ነው። ሾርት ቪዲዮ ራሱ የለም አጥፍቶታል። ሾርት ቪዲዮ እኔ ጋር ይሁን አላቅም፣ ግን ጠፍተዋል። እውነት ለመናገር ገብታችሁ ማየት ትችላላችሁ። ማነን ሰርች አረጋላችሁ አብርሽን የአብረሽ ቻናል ሰርች አድርጎትና ከታች ይወጣላቸዋል። ያው ሰሞኑ ነበረ መጨቅጨቀ ጀምር ነው ገና። አሁን ደግሞ ሌላ ነገር ጀምሬያለሁ ጋይስ፣ እውነቴ ነው የምላቸው። እንደውም ያ ነገር ራሱ የተሳካለኝን ቀን ማለት ነው፣ ኬክ ነው ምቆርሰው እንዴ ነችና፣ እንደዚህ መጠቃጥለል አንቀርም ተየለች። ምን አለች ሆ፣ ኬክ ቆርሳለሁ። ቱ እኔ ሰው አይደለሁም ሙቼሽ አለው ማለት ነው። አንቺ እንደዚያ አይነት ተንከሴ ስንትን እያሰራጭሽ እያለሽ እኔ እውነት ሄዶ ምላችሁ ወደኋላ ኋላ አልም እና ምልላችሁ ነበረ። ቻናሉ ያው ተቀይሯል። ፕሮፋይሉም ስሙም እንዲቀየር ተደርገዋል። ቀይረዋል። ሾርት ቪዲዮዎችን አጥፍቶታል። ለምን እንዳጠፋው አላውቅም። ስምንት ቪዲዮ ብቻ ነው የያዘው። ሀያ ስምንት ቪዲዮ የነበረው ስምንት ቪዲዮ አስቀርቶታል። ያው የእናብርሽ ቪዲዮ ነው። ቀስ በቀስ በራሱ እየሰራ ይመጣል ብዬ አስባለሁ። እኔ ሰብስክራይብ ራሱ አላደረኩትም። አይገርምም ግን የኔው። እኔ አሁን አደርገውና ሰብስክራይብ እከታተለዋለሁ ማን መሆኑን ማወቅ ስለምፈልግ። እኔ አልነገሩኝም ማን እንደሆነ ግን፣ እቺ፣ ችግር የለውም እናስተካክላለን ሲሉ ሲሉ ሲሉ ሲሉ ያው አስተካክለዋል ማለት ነው። ውድ ቤተሰቦቼ እና ሞራን ይገባኛል ለእኔ ማለት ነው። ምክንያቱም እኔ ስጭቃጨቀ ነበረው ከዚህ ልጅ ጋር ከአብረሽ ጋር። አብረሽ እኮ በነገራችን ላይ የዋ ምስኪን ስለሆነ ያናክል ለሰው ልጅ ክፋት አያስብም። ባይዘወይ እኔ ነኝ መርዝ የሆንኩት። ምን አገባኝ ምን አገባኝ። ሰው መርዝ ሲሆንባቸው መርዝ መሆን ነው ያለባቸው። መርዝነት አይደለም። በነገራችን ላይ በሱ ስም እየሰሩ በሱ እየነገዱ እያለ ስሙን ሲያጠፉ ደስ አይለኝም። ለዛም ነው እና ለዛ ለዛ ነው ውድ ቤተሰቦች፣ ለሌላ ነገር አይደለም። በሌላ አንግል ተረዱት። በመቀጠል ደግሞ ያው ትላንትና የሆነ ልጅ እንግዲህ የአብርሽ ወንድም ነው በነገራችን ላይ አሁ እንደዚ አይነት ጦሮ ጦሮ ሰው ሳገኝ እኔ የአብርሽ ወንድም ነው ማደርገው እንጂ ባዳ አይደለም። እሺ፣ ተግባባን አይደለም እንዴ? ቅናታቸው ይሄንን አክልቦች ሲላቸው የነበረው ማለት ነው እና ጉዞ ወደ

ያው መሄጃቸውም ደርሷል። ባይዘው ወይም አይቆዩም ማለት ነው። በዚህ ሳምንት ያው ይሄዳሉ። ውድ ቤተሰቦች፣ እሁድ እዚህ ናቸው። በመቀጠል ደግሞ እሁድ እንዳይሄዱ ያላችሁኝ ልጆች አላችሁ። ያው እሁድ እነዛዎች እኮ ሄዱም በነገራችን ላይ አላመናችሁም እንዴ? አይሄዱም እነዛዎች ማለት ነው። እና አብረሽና ሮታም ደግሞ ምንም አይነት ነገር የሚያወጡት ወጪ፣ የሚያደርጉት ነገር የለም አይመለከታቸውም። ድግስ መነገስ ባለባቸው ሰዓት፣ ቀለበታቸው ማድረግ ባለባቸው ሰዓት አድርገዋል። ከዛ ውጪ የሚመለከታቸው የማንንን ቀላቢም አይደሉም። ስለዚህ አሁን የአመት ባሉ ቀን እራሳቸው ከነ ማቴዎስ ፀጌ፣ ዳኒ፣ እነ ኢሳቅ እነ ማርቆስ ናቸው ተሰብስበው የሚሄዱት። ያ ያ ነገር ደግሞ ይሄዱ፣ ለምን አይሄዱም? ምን ሊያመጡ ነው? እነዛዎች ማለት ነው እና እነዛዎች ደግሞ አይሄዱም እላቸዋለሁ ውድ ቤተሰቦቼ። ማቴዎስ እኮ ተናግረዋል። ምን እንዳላቸው ታውቃላችሁ? ሰሞኑ አብርሽ እናሩታ በነጻ ነበር የጠሩት፣ ግን አሁን እኔ መቶ ሀምሳ ድርሃም አስከፍላለሁ እያላቸው ነበረ። ስለዚህ ብሩን እያሰቡ አይሄዱም ነው ብላችሁ ቢሄዱስ? ምን ሊያመጡ ምን ሊያመጡ የማን ልጅ ማን ይነካል ማን ይነካል? በእርግጥ በአሁን ጊዜ ጊዜ ተበላሽተዋል። አሁን እኔ እዚህ ሪያድ ላይ ልትወልድ አምስት ቀን ቀራት ተብሎ ጓደኛዋ በኬክ መርዛ ገደለቻት ሲባል በጣም ነው የገረመኝ። እናንተ የእውነት ነው የምላችሁ ከሰው ጋር ወላሂ በቃ እንደዚህ መግባባት መቀራረብ እራሱ ማቆም ነው ባጭሩ፣ ማለት ነው ዝም ብሎ ያላገው እኔ ምን እንዳደረ የፈለገ ነገር ብታደርገኝ የፈለገ ነገር የሰው ልጅ ቢያደርገኝ እኔ ሰውን አልገልም። ወላሂ እኔ እንኳን እንደዚህ ሽር ነገር ላስብ ይቅርና በምንም ነገር ልነካው አልፈልግም በምላሴ ያው ምላሴ ደግሞ ይበላኛል ለዛ ነው እንጂ ለሌላ ነገር አይደለም እላችኋለሁ ሌላ ደግሞ መኪናው ያላችሁኝ ልጆች አላችሁ ያው ብዙ ነገር ትናገሪያለች ነገር ግን በተግባር ሲያደርጉት አላየንም እናንተ የእናንተ እስከፋ የምሬ ነው የምላችሁ ዱባይ እንመጣለን አሉ ቀለበት እናደርጋለን አሉ መጡ ቀለበት አደረጉ ዱባይ መጡ ሀገር ሲሄዱ ደግሞ ሰርግ ይደረጋል አልናችሁ። ሀገር ሲገቡ ደግሞ ሰርጉ ካልተደረገ ጠይቁን። መኪና ደግሞ የገዙትን መኪና አለ፣ አዎ ተገዝተዋል። ነገር ግን ለሩት አሁን አውጥቶ ያሳያትና ሰርፕራይዝ ያደርጋትና ህዝቡን ይኸውና፣ እንደዚህ በቁማቸው ይዋጧቸው እናንተ። ይሄንን ለቀለበቱ ራሱ ይሄንን አክል የሆኑትን ያ ነገር ደግሞ ሲከሰት ምን እንደሚከሰት ማወቅ አለባቸው። ስለዚህ ልጆቹ ተረጋግተው በሰላም ሀገራቸው ገብተው እዛው የሚያደርጉትን ነገር አድርገው ቪዲዮ ይልቀቁ። ከዚህ ውጭ እኛ ምንም አንፈልግም። የምሬ ነው የምላችሁ እና